አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ለየት ባለ መርሃ ግብር መተናል። ይሁን መርሃ ግብር የምስጋና መግለጫ ወይም የምስጋና መርሃ ግብር ነው። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህ ያላቸው ወደ ዓለም ሁሉ ሂዱ፣ ለፍጥረትም ሁሉ ወንጌልን ስበኩ የሚል ቃል በመጽሐፍ ቅዱሳችን አለና ዛሬ እንደ ሰንበት ትምህርት ቤት ጽህፈት ቤት የሰንበት ትምህርት ቤታችንን አገልግሎት በማስመልከት የምስጋና መግለጫ ይዘን መተናል። ይኸውም የምስጋና መግለጫ ለሁለት አገልግሎቶች ነው። አንደኛው እንግዲህ እንደሚታወቀው ባሳለፍ ነው ታላቁ አብይ ጾም ላይ ሁለት ስራዎችን እንደ እግዚአብሔር መልካም ፈቃድ እንሰራለን ብለን እንደ ሰንበት ትምህርት ቤት ተንቀሳቅሰን ነበረ። አንደኛው እና ዋነኛው እግዚአብሔር ቢወድና ቢፈቅድ በጥረፋማ በገጠሪቱ አካባቢዎች ያሉ ምዕመናንን ለማጽናናት ምዕመናንን ለማጽናት እዛ ካሉ ወንድሞቻችን ዲያቆናት ከሰንበት ትምህርት ቤቶች አገልግሎት ካሉ ወንድሞቻችን በማስመጣት እዚህ ስልጠና ወስደው የአንድ ወር ስልጠና ወስደው በአካባቢያቸው ደግሞ ሄደው ወንጌል እንዲያስፋፉ የታለመለት እቅድ በአባላት ጉዳይ ክፍል የታለመለት እቅድ ነበር እና ይህንን እቅድ ከማስፈጸም አንጻር ትክክለኛ እና ዋነኛው ሀሳቡ በማህበረ ቅዱሳን ዋናው ማዕከል አማካኝነት ሀሳቡ በመምጣት ከአባላት ጉዳይ ክፍል ጋር በመነጋገር እና እንዲሁ ደግሞ ሀሳቡ ሲመጣ፣ እንደ ስራ አመራር ቁጭ ብለን በደንብ አውርተን ይሄ የቤተክርስቲያናችን ዋነኛ ተልእኮ በመሆኑ ይህንን ልንፈጽም ይገባል። ይህንን የማስፈጸም አቅም ሰንበት ትምህርት ቤቱ አለው ብሎ በመነሳት ስራ መራሩ ዋነኝነት ኃላፊነቱን ወስዶ ወደዚህ አገልግሎት ገብተናል ማለት ነው እና ይሄ አገልግሎት ሲገለገል ወደዚህ አገልግሎት ሲገባ እንግዲህ ያው የሰንበት ትምህርት ቤቱ በቤተክርስቲያን አንዱ አካል እስከመሆኑ ድረስ በሰበካ ጉባኤ አገልግሎቱ ሂደቱና አፈፃፀሙ በምን ያህል ተነሳሽነት እና በምን ያህል አቅም ሊከናወን እንደሚችል ግልጽ የሆነ የስራ መመሪያ ወይንም ደግሞ አክሽን ፕላን በማዘጋጀት ይህንን አክሽን ፕላን ከጉባኤ በማስፈቀድ እንዲሁም ደግሞ ከተፈቀደ በኋላ ሰንበት ትምህርት ቤቱ ይህንን አገልግሎት ያስፈጽምልኛል ያለውን ኮሚቴ በማቋቋም በእነዚህ ኮሚቴ አማካኝነት ለአንድ ወር በደብራችን በቃሊቲ አንቀጸ ብርሃን ቅድስት ድንግል ማርያም ካቴድራል እመቤታችን በምትውልበት ቀን ሀያ አንድ ሀያ አንድ አሰልጣኞችን በማምጣት ከወላይታ ዳውሮ ኮንታ ሀገረ ስብከት ሀያ አንድ ሰልጣኞችን በማምጣት እነዚህ ሰልጣኞች እዚህ ማረፊያ በማዘጋጀት እንዲሁም ደግሞ ምግብ የሚያስፈልጋቸውን ምግብ በማዘጋጀት ከሁሉም በላይ ደግሞ የመጡበትን ዓላማ ትክክለኛውን ዓላማ ወንጌልን እንዲማሩ በተለያየ መንገድ እንዲሰለጥኑ ተደርጓል ማለት ነው እና እውነቱን ለመናገር ከዚህ በፊት ይሄ ፕሮጀክት እንደው የሚታሰብ የነበረው እንደ ሲታሰብ የነበረው እንደ ከተማ ወይም እንደ ሰንበት ትምህርት ቤቶች ሳይሆን እንደ ሀገረ ስብከት አንድ ሀገረ ስብከት ቢፈጽመው ተብሎ ነበር። ከዚች ከዛሬ ዓመት ከዛሬ ሁለት ዓመት በፊት ይሄ እቅድ የሚታቀደው ማለት ነው እና እንግዲህ ሀገረ ስብከት ማለት የብዙ ደብራት ስብስብ ማለት ነው እና አሁን ላይ ግን በሰንበት ትምህርት ቤት በአንድ በአጥቢያ ሰንበት ትምህርት ቤት አቅብ ይሄ አገልግሎት ሊፈጸም እንደሚችል ይሄ ሰንበት ትምህርት ቤት የእመብዙኃን ሰንበት ትምህርት ቤት ማሳየ ሆነዋል። ማለት ነው እና ይሄ አገልግሎት እኛ ከጀመር ነው በኋላ እግዚአብሔር ወዶ እና ፈቅዶ ደግሞ በቃሊቲ ቅዱስ ገብርኤል አገልግሎት ተጠናክሮ ቀጥሏል። ሌሎች ደብራትም ደግሞ ይህንን አገልግሎት እንደሚያስፈጽሙ በክፍለ ከተማችን ያሉ ደብራት ይህንን አገልግሎት እንደሚያስፈጽሙ ባለሙሉ እምነት ነን ማለት ነው እና የሰንበት ትምህርት ቤት አገልግሎት እንደው ሰንበት ትምህርት ቤት የቤተክርስቲያን አንዱ አደረጃጀት፣ የቤተክርስቲያኑ አንዱ መዋቅር ነው እና ይሄ ሰንበት ትምህርት ቤት ባለው አቅም በዚህ ልክ መፈጸም የሚችል ትልቅ አገልግሎት ማከናወን የሚችል ሰንበት ትምህርት ቤቶች እንዳሉ ማሳያ ነው እና የሰንበት ትምህርት ቤት አቅም ትልቅ መሆኑን መገንዘብ ያስፈልጋል ማለት ነው እና ትልቅ ኢኒሽቲቭ የታየበት ትልቅ ምርታ ማለት ነው። እንደ ደብርም እንደ አባልም ብዙ የሰንበት ትምህርት ቤቶቻችን አባል የተሳተፉበት በሙያ፣ በእውቀት፣ በገንዘብ፣ በማመስገን፣ በማገልገል ሁላችንም አብዛኛው ሰንበት ትምህርት ቤት አባል ተሳትፏል ማለት ነው እና ይሄ ደግሞ አንድነት ካለ ፍቅር ካለ መተባበር ካለ የሰንበት ትምህርት ቤታችንን አገልግሎት ማስፈጸም እንደምንችል ማሳያ ነው እና በዚህ አጋጣሚ የሰንበት ትምህርት ቤታችን አባላት በዚህ በመልካም አገልግሎት ያሳያችሁን መልካም ፍቅር በልዑል እግዚአብሔር ስም እያመሰገንን ዋጋ የሚሰጥ አምላክ ልዑል እግዚአብሔር ነውና ዋጋችሁን ዋጋችንን፣ የለፋንበትን ሰላሳ ስድስት ዓመቱ ያማረ ፍሬ እንዲሰጠን የልዑል እግዚአብሔር መልካም ፍቃድ ይሆንልን። በዚህ አገልግሎት የተሳተፋችሁ በተለይም በኮሚቴ ደረጃ የተዋቀራችሁ የሰንበት ትምህርት ቤቱ ያቋቋማችሁ ኮሚቴዎች አላችሁ። እግዚአብሔር አምላክ ዋጋችሁን ይክፈላችሁ። ኮሚቴው ስራውን ያስተባበረው፣ ነገር ግን በስራው ላይ ከሰበካ ጉባኤ ከደብራችን አስተዳዳሪ ጀምሮ ክቡር መላከ ጣያቢ መሸሻ ጀምሮ ሰበካ ጉባኤ አባላት፣ የደብሩ የካቴድራሉ ዋና ጸሐፊ እነዚህ ሁሉ በአገልግሎቱ ላይ የተሳተፉ አባሎቻችን በአገልግሎት ላይ የተሳተፉ ባለድርሻ አካላት ናቸው ማለት ነው። እና ከምንም በላይ ደግሞ ምዕመናን ይህንን አገልግሎት በመስማት ይህንን ጥሪ በመቀበል በጉልበታቸው በገንዘባቸው መጥተው እኔ ምሳ ጋብዛለው፣ ምሳ ሰራለው፣ ራት ሰራለው እያሉ ሲያግዙን ነበር እና እግዚአብሔር አምላክ ዋጋ የሚሰጥ አምላክ ዋጋ የሚከፍል አምላክ ነው እና እግዚአብሔር አምላክ ለሁላችሁም ዋጋችሁን ይክፈላችሁም እንላለን።